ሰላም ውድ የቲጂቪ ቤተሰቦች፣ እንኳን ወደ ቻናል የመጣችሁ በሰላም እንኳን አደረሳችሁ። እና ዛሬ እኔ ለራሴ ስፔሻል ስጦታ የሰጠሁት ታይም ነው። ማለት ዋናው ነገር ምንድን ነው፣ ራሳችንን የሚያስደስተን ነገር ግዴታ ለሰው ብቻ አይደለም ጊፍት መስጠት ያለብን፣ እና ለራሳችንም ጊፍት እንሰጣለን። ጸጉሬን ሳሎን ከመሄድ በፊት ኦይል ራሴን አርሼ አድሬ ያለው ከዛ በንጋ ጠዋት ዛሬ ማለት ነው ከሰዓት በኋላ ሄጄ ጸጉሬን ታጥቤ የምታዩትን የሚያምር ሹሩባ ተሰርቼ መጥቻለሁ። በመጀመሪያ እንግዲህ ፊቴን የታጠብኩትኝ ያው ሙሉ ቀን የነበረ ወዝ፣ አቧራ የመሳሰሉትን ከፊቴ ላይ አጸዳለሁኝ። በምታዩት መልኩ በኖርማል ሳሙና ነው የታጠብኩትኝ። ስፔሻል የሆነ ሳሙና የለኝም። እና በመቀጠል ፊቴን እስቲም አደርጋለሁ ማለት ነው። ምክንያቱም ቆዳዎቼን ለማነቃቃት ወይም ደግሞ በቆዳዬ ላይ ያሉትን ቀዳዶች እንዲነቃቁና ማስኩን የምጠቀመው ማስክ እንዲቀበሉ እንደዚሁም ደግሞ ከፊቴ ላይ ያለው ቆሻሻና አንዳንድ አላስፈላጊ ነገሮች በቀላሉ እንዲነሱ እስቲም አደርጋለሁ እንደምታዩት ለአንድ አስር ደቂቃ። በመቀጠል ደግሞ ያዘጋጀሁትን ማስክ ፊቴን ቀባዋለሁ ማለት ነው፣ ወፈር ባለ መልኩ። አሁን ስቲም ስለተደረገ ፊቴ በቀላሉ ከፊቴ ላይ ያሉት አላስፈላጊ ነገሮች፣ ቆሻሻ የመሳሰሉትን ለማውጣት አሁን ፊቴ ሬዲ ሆኗል ማለት ነው። ምክንያቱም ስቲሙ ከዚህ በፊት እንደነገርኳችሁ የፊታችንን ቀዳዶች ለመክፈት ይረዳናል ማለት ነው እንደዚሁም ደግሞ የደም ዝውውር በፊታችን ላይ እንዲኖር ያደርግልናል እና አሁን ማስኩን ሲቀባ ማስኩ በስነስርዓት ፕሮሰስ ማድረግ ይችላል ማለት ነው እና ይሄን ይመስላል። ሹገር ሊፕ ስክራብ ነው ሊፕ ማስክ፣ እና እንደ ማስክም እንደ ስክራብ መጠቀም እንችላለን። እና ደግሞ ይሄ የእሱ የተመሳሳይ ምርት ነው የቫይታሚን ሲ ኤንድ እና የእርድ የቫይታሚን ሲ እና የክሌይ ማስክ ነው አንድ ላይ ማለት ነው እዚህ ጋር እና እንደ ማስክ እና እንደ ሞስቸራይዘር ነው ማለት ነው። እንደዚሁም ደግሞ ቫይታሚን ሲ በውስጡ ስላለው አንቲ ኤጂንግ ነው እና ደግሞ አንቲ ኦክሲዳንትም ነው። ከፊት እና ደግሞ የሚወጡብን ጥቋቁር ነገሮችን እንደ ማድያት የሆኑ ነገሮችን ያጠፋል የሚለው። እኔ ግን በዋናነት የምፈልገው የፊቴን ቆሻሻ ጥርግ አርጎ ሙልጭ አርጎ እንዲያወጣልኝ ነው። ምክንያቱም በጣም እዚጋ እቸገራለሁ። በተለይ የሆነ ጥቋቁር የሆኑ ነጠብጣቦች ነገር እንደ ምንድን ነው ስሙ ጠፋብኝ። ብቻ እንደዛ ሆኖ ነገር ይወጣብኛል እና ያን ነገር እንዲያጸዳልኝ ነው እኔ በዋናነት ይሄን የገዛሁት ማለት ነው። እንደዚሁም ደግሞ አንቲ ኤጂም ነው ቫይታሚን ሲ ስለሆነ ሄልዚ የሆነ ቆዳ እንዲኖረን እና ደግሞ ያንግ የሆነ ቆዳ እንዲኖረን ይረዳናል ማለት ነው። እንግዲህ እኔ እየተጠቀምኩት ነው። ይሄን ግዙ፣ ይሄ በጣም አሪፍ ነው አይደለም ግን። ዛሬ ራሴን የምንከባከብበት አንዱ ማስክ ይሄ ይሆናል። እና ደግሞ ይሄ የሱ ተመሳሳይ የሆነ ማርክ ነው፣ የሊፕ ማስክ ነው ማለት ነው። ስሪ ኢኒ ዋን ሴት ነው። ኤክስፎሬት እና ስሙዝ ያደርግልናል። እሱንም አንድ ላይ ተቀብቻለሁ። ምንድን ነው የሚለው የማስኩ ከ10 እስከ 15 ደቂቃ ቆይተን ለብ ባለ ውሃ እንድንለቀለቀው ነው የሚነግረው። ስለዚህ ከ10 ደቂቃ በኋላ ለብ ባለ ውሃ ወይም ደግሞ ሞቅ ባለ ፎጣ አጽድቼ ወይም ደግሞ እያጸደው እንገናኛለን ማለት ነው። ደግሞ ለብ ባለ ውሃ ታጥብ ይህ ይመስላል። ደረቅ ስላለ ሞይስቸራይዘር አደርገዋለሁ